አንዳንድ ነገር ልበላችሁ የመንግስት ስራ የመንግስት ስራ አይገርማችሁም የመንግስት ስራ ሲባል ስሙ ራሱ የመንግስት ስራ መነገራችን ላይ የመንግስት ስራ ማለት ጥልቅ ሀይቅ ማለት ነው ሀይቅ ሀይቅ ታቃላችሁ ጥልቀት ያለው ሀይቅ ዝም ያለ ሀይቅ ስታዩት የሚያስፈራ ሀይቅ ነው የመንግስት ስራ ማለት አንዴ ከገባ ይውጣል አትወጣም ሱስ ነው የሲጋራ የጫት የምናምን የአልኮል ሱስ ይባላል የመንግስት ስራም ሱስ ነው አበሉ ሱስ ያስይዛል አበል ሱስ ያስይዛል። ጥቅማ ጥቅም፣ የደሞዝ ጭማሪ ምናምን እያልክ ሱሰኛ ትሆናለህ። እነዚህ ሱሶች ናቸው። በነገራችን ላይ ማደንዘዣዎች ናቸው። የመንግስት ሥራ አለመግባት የተሻለ ነው። ከገባ ሰምጠን የምትቀር የመንግስት ሥራ ካንሰር ነው። በነገራችን ላይ በሌላ ሁኔታ የመንግስት ስራ ካንሰር ነው። ቀስ እያለ ሰውነትህን እየበላ እየበላ እየበላ አበል፣ ጥቅማ ጥቅም፣ የደሞዝ ጭማሪ እየየ እያልክ እያለቀስክ፣ እያማረርክ የምትኖርበት ህይወት ነው የመንግስት ሥራ ማለት። ልጆችን የመንግስት ስራ ውስጥ እንዲቀጠሩ አትምከራቸው፣ ዘመዶችን አትምከራቸው፣ ጓደኞችን አትምከራቸው የመንግስት ሰራተኛ እንዲሆኑ። የመንግስት ሰራተኛ መሆን መሞት ማለት ነው። የመንግስት ሰራተኛ መሆን ማለት መሞት ማለት ነው። በቁም መሞት ማለት ነው። በነገራችን ላይ ብዙዎቻችንን በቁማችን ገሎናል የመንግስት ስራ። አንድ ወር ሙሉ ሰርተ የቤት ክራይ እንኳ በአግባቡ የማይከፍል ብርንካ ትባለት ይሰጣል። ማደንዘዣ ነው በነገራችን ላይ፣ የመንግስት ስራ ደሞዝ ማደንዘዣ ነው ህይወትክን የማይቀይር የተሻለ ቤት እንኳን እንድትከራጊ የማያደርግ ነው። አሁን ሰሞኑን በእርግጥ ደሞዝ ተጨመረ ምናምን እየተባለ ነው። አሁን ደግሞ ለኃላፊዎችና ለምናምን ለጥቅማ ጥቅም ምናምን አስራ አምስት ሺህ ብር ተጨመረ እየተባለ ነው። ይሄ ፈታሃዊነት የለውም። በነገራችን ላይ አንዱን የእንጀራ ልጅ አንዱን ደግሞ የቤት ልጅ አድርጎ ይመለከታል። አንዱ ጥቅማ ጥቅም ተብሎ 15 ሺህ ብር፣ አሁን ደግሞ ሰሞኑን የመንግስት ሰራተኞች ኃላፊዎችና ሌሎች 15 ሺህ ብር ሊከፈላቸው ነው ሲባል ሰማን። ደግሞ በጣም ያስቃል። ይከፈላቸው ችግር የለውም ግን ፍትሐዊ መሆን አለበት። ይቺ ሀገር አመንም አላመንም ድሃ ናት። በነገራችን ላይ በድሃ ሀገር ውስጥ ለኃላፊዎች ላለው ይጨመርለታል እንደሚባለው ቅንጡ ቅንጡ ነገር እየሰጠህ ጥቅማ ጥቅማቸው ምናቸው መብታቸውን እያስከበርክላቸው የከፍተኛ ኃላፊውን ታች ያለውን ሰራተኛ የጥበቃውን የጽዳት ከፍ ከፍ እያለ ሲሄድ እየጨንቆካው የምትሄድ ከሆነ ታዲያ ምን ይሄ የመንግስት ስራ ነው? ስለዚህ የመንግስት ስራ እንደዚህ ነው። በነገራችን ላይ ይገላል። አለመግባት ነው። አንዴ ከገባ ግን ይውጣል፣ ያሰምጣል። በሽታ ነው፣ ካንሰር ነው። ቀስ እያለ ሰውነት ግን ይበላል። የመንግስት ስራ እንድትደነቁር ያደርጋል፣ እንዳታስብ ያደርጋል፣ እንዳትራመድ ያደርጋል። ገመድ ነው የመንግስት ስራ፣ አስሮ ይይዛል የትም እንዳትንቀሳቀስ። አይንክን ያሳውራል የመንግስት ስራ። የትኛውም ወጣት ተምሮ ከተመረቀ በኋላ የመንግስት ስራ ማሰብ የለበትም። አንድ ሰው ተመርቆ የመንግስት ስራ የሚያስብ ከሆነ ወደ ሞት ለመግባት እያንኳኳ ነው ማለት ነው። የሞት ሰርቲፊኬት ለመቀበል እያንኳኳ ነው ማለት ነው። ይሄ ነው በተለይ ኢትዮጵያ ውስጥ ድንቁርና ነው መነገራችን፣ አለመማር ማንንም ሰው እንዲማር ማንም ሰው የመንግስት ስራ እንዲገባ አልመክርም። በጊዜ መንቃት ያስፈልጋል መነሳት ያስፈልጋል። የግል ድርጅት በጣሙ የመንግስት ስራ ግን ይገልሃል። አበል፣ ጥቅማ ጥቅም፣ የደሞዝ ጭማሪ ገለመኔ ምናምን ምናምን ስትል ህይወት ግን ተጨርሷለ። ጥሮታህን ተጠብቃለህ። ከተወሰነ አርባ አመት ካለፈ በኋላ ጥሮታይን ሳሊዝ አልወጣም ትላለህ። ደንዝዘ ተቀራለህ። ዘው ይሄ ነው የመንግስት ቤት በነገራችን ላይ ይገልሃል። ማንም አያስብልህም በነገራችን ላይ ስራ ሰራህ አልሰራህ ቁጭ ብለህ ወር ጠብቀያችን ደሞዝ መቀበል ብቻ ማደንዘዣ መርፌት እወጋለ በየወሩ ይሄ ነው የመንግስት ሰራተኝነት ህይወት አጠቃላይ የሚሰራ ሰው የማይወደድበት የሚሰራ ሰው ደግሞ የሚሞገስበት እና የሚሸለምበት ክብር የሚያገኝበት ከላይ ያለው ሰራተኛ ጥቅማጥቅም እየተባለ አስራ አምስት ሺህ የሚከፈልበት ታች ያለው ሰራተኛ ደግሞ የሚጨቆንበት ቤት ነው የመንግስት ስራ ማለት። በነገራችን ላይ ይህ ነው የመንግስት ስራ ማለት። ላለው ይጨመርለታል እንደሚባለው፣ ሰሞኑን ደግሞ እየሰማን ነው። አስራ አምስት ሺህ ብር ተጨመረ፣ ሊጨመር ነው፣ ጥቅማጥቅም ምናምን ሲባል እየሰማን ነው። ይጨመር፣ ምንም ችግር የለውም። ማንም ቢጠቀም እንደ ሰው እኮ ችግር የለውም። ከበድ ከበደ አለሙ ቢጠቀም ምንም ችግር የለም። ፐርሰናሊ እኮ ጥላቻ የለም እኮ ነገር ግን ፍትሃዊ መሆን አለበት ጭማሪው። እኔስ እንደ ባለሙያ ጥቅማ ጥቅም አያስፈልገኝም። ትራንስፖርት ምናምን አያስፈልገኝም። እሱ 15000 ያ ግን ችግር የለውም። እኔ 8000 ማግኘት የለብኝም ቶ 5000 ብር ማግኘት የለብኝም አረግድ የለም ሁለት 2000 ብር ማግኘት የለብኝም። ጋፑ ምን ያህል እንደሰፋ ተመለከታችሁት። እሱ ለጥቅማ ጥቅም ተብሎ 15 ሺ ብር ያገኛል። እኔ ባለሙያ ሆኜ የምፈጋው ሰራተኛ ደግሞ አንድ ሺ ብር ሶስት ሺ ብር እንኳ አላገኝም። ለምን ይቻ ሀገር ዳህናት ያሏን፣ ይቻ ሀገር ዳህናት ከተባለ ያላትን ሪሶርስና ሀብት የመንግስት ሰራተኞች ፍትሃዊ በሆነ መንገድ ሊያገኙ ሊጠቀሙ ይገባል። እኔ በዚህ ነማ ምን አንዱ 15 ሺ ለጥቅማ ጥቅም ለቤት ለምናምን እየተባለ እያገኘ አንዱ ደግሞ ምንም ሳያገኝ ሲቀር ለጠበቃው ማን ያስብለት? ለጽዳት ሰራተኞች ማን ያስብላቸው? አመራሩንና ከፍ ከፍ ያለውን ሰራተኛ የሚንከባከብ የሲቪል ሰርቪስ ስርዓት አላት ይች ሀገር። ባለሙያ ይፈጋል፣ ይሰራል፣ የሚያስብለት ግን የለም። ኃላፊው ደግሞ ላለው ይጨመርለታል እንደሚባለው፣ ለጥቅማ ጥቅም 15 ሺህ ብር ሰጥቻ አለው ይባልና ይጨመርለታል፣ ለነዳጅ ለምናምን እየተባለ ማለት ነው። እኛስ ታች አለው ሰራተኛስ? ስለዚህ ማንም ሰው የመንግስት ስራ መግባት የለበትም። አዳዲስ ተመራቂዎች፣ ወጣቶች አውት ኦፍ ዘ ቦክስ ማሰብ ያስፈልጋል። የራስን ስራ መጀመር፣ የራስን ቢዝነስ ኢንተርፕረነርሺፕ ላይ ትኩረት አድርጎ መስራት ያስፈልጋል። ምንም ቢሆን ምን ከመቀጠር የራስን ስራ መስራት የተሻለ ነው። በነገራችን ላይ የራስን ቢዝነስ የራስን ስራ መስራት አንዳንድ ደንቆሮ እኮ አለ መቶ ሺህ ብር እጁ ላይ ተቀምጦ በዚህ ብር ምንድን ነው የሚሰራ ይላል። ይህ ድንቁርና ነው። መነገራችን ላይ እንክፈተው፣ መማራችን ታዲያ ምንድን ነው? አስራ ሁለት ዓመት ተማርክ፣ ዩኒቨርሲቲ አራት ዓመትና አምስት ዓመት ሰባት ዓመት ትማራለህ። አንተ ደንቆሮ ይልሃል እኮ አንዳንዱ ሰው። እረ ጭንቅላትህን ክፈተው፣ ደንቁራለህ። እውነት ነው፣ ደንቁረናል። እጅህን ለመታሰር ነው እንደዚህ መንግስት ቤት የምትገባው፣ መሆን የለበትም። መደንቆር ነው መታሰር ነው መግደል ነው መስመጥ ነው ራስን ማጥፋት ነው። የመንግስት ስራ ውስጥ መግባት በነገራችን ላይ አያስፈልግም። እንደምንም ብሎ የራስን ስራ መጀመር፣ ቢዝነስ መጀመር። በተለይ ወጣቶች ንቁ፣ መንቃት አለባቸው። ወጣቶች ንቁ! የመንግስትን ቤት እንዳታስቡት። ለመሞት ከሆነ ግቡ፣ ለመስመጥ ከሆነ ግቡ። ተሳስረህ ለመቀመጥ ጥቅማጥቅም፣ አበል፣ የደሞዝ ጭማሪ ምናምን እያልክ እያለቃቀስከ እድሜ ሙሉ እስከ ጥሮታ ድረስ ለመሄድ የምትፈልግ ከሆነ የመንግስት ስራ ግባ። ለተወሰነ ጊዜ ተቸገር፣ ሳክሪፋይ አድርግ፣ መስዋዕትነት ክፈል፣ የራስክን ስራ ጀምር፣ ቢዝነስ ጀምር፣ ዝቅ ብለህ ጫማ ጥረግ። በነገራችን ላይ የመንግስት ስራ ከመግባት ሊስትሮ መሆን የተሻለ ነው። ጫማ መቀባት የተሻለ ነው። የቀን ሰራተኛ መሆን የተሻለ ነው፣ የመንግስት ሰራተኛ ከመሆን። አሁን ባለው ሁኔታ ምንም ትወመን ቁጭ ብለህ ቡና ፍላ፣ የጀበና ቡና ጀምር መንገድ ዳር። እሱም ደንብ አስከባሪ ካላሯሯጠ ነው። ስትሰራ እንኳ ይወደድም። እዚህ ሀገር ሌባ በአደባባይ እንደዚህ በኩራት ይራመዳል፣ የሚሰራውን ደግሞ በዱላ ያባረሩታል። መክራለሁ እኔ አትግቡ፣ የመንግስት ስራ ወጣቶች አዳዲስ ተመራቂዎች አጀምሩ። ለመሞት ከሆነ ግቡ፣ ለመደንዘስ ከሆነ ግቡ። እስከ ጥሮታ ድረስ እያለቃቀስክ ጭማሪ ደሞዝ፣ ጥቅማ ጥቅም፣ አበል እያልክ ህይወትን ለመግፋት ከሆነ ግባ። የመንግስት ስራ ታየዋለህ። ምንም አታገኙ። ህይወትህ ሙሉ እንዲ ተበላሽተህ ነው የምትቀረው። እንደምንም ብለህ ወጣት ነህ አይደል? አዲስ ተመራቂ ወይም ደግሞ መን ንቃ በቃ የሆነ ሰዓት ላይ መንቀት ያስፈልጋል። ይህን የምመክረው እኔ አያስፈልግም የመንግስት ስራ መሞት መታሰር ነው። የመንግስት ስራ ማለት መጨቆን ነው በነገራችን ላይ አይረባም። የራስን ስራ መጀመር የራስን ቢዝነስ መጀመር በጣም መሰረታዊ ነው መሰረታዊ ነው በጣም ይህን ማወቅ መረዳት ያስፈልጋል። ወንድሞች እህቶች፣ አዳዲስ ተመራቂዎች የመንግስት ስራ ከጀመራችሁ አንድ ዓመትና ሁለት ዓመት የሞላችሁ ሰዎች ቶሎ ብላችሁ አይናችሁን ግለጡ። አውልቁና ጣሉት። ውጡ፣ ለተወሰነ ጊዜ ተቸገሩ። የራሳችሁን ስራ ጀምሩ፣ ተደራጁ፣ ብድር ጠይቁ፣ የተለያዩ ሰዎችን አነጋግሩ። አይዲያ ያለህ አይዲያ ካለ ገንዘብ ወዳለው ሰው ሂድና የራስህን ስራ መጀመር ትችላለህ። በነገራችን ላይ ወርቅ የሆነ አሪፍ የሆነ አይዲያ ቢዝነስ አይዲያ ያለን ካልክ ገንዘብ ካላቸው ሰዎች ጋር ሄድ አብረ ስራ። ለምን ትቀጠራል? የመንግስት መስሪያ ቤት ለምን ትቀጠሪያለሽ? እድሜሽን አታቃጥይ፣ እድሜህን አታቃጥል። የራስህን ስራ ጀምር። እንደምንም ቆጨኝ የሚለውን ዘፈን እየዘፈንክ ለመኖር ከፈለክ ግባ የመንግስት መስሪያ ቤት የተወሰነ እድሜ ላይ ከደረስክ በኋላ ማለት ነው። ጥሮታ ማሰብ ትጀምራለህ። ጥሮታ መቼ ነው ትላለህ። ልቀቅ ስትባል አለቅም፣ ኧረ ልቀቅ ቢገፉም አትወጣም። ከዛ በኋላ ከመንግስት መስሪያ ቤት ጥሮታ ማሰብ ትጀምራለህ። አሁን ደሞዝ የአስራ ምናምን ሽ ነው። ከዛ ጥሮታ፣ ቦታ፣ ግብር፣ ታክሲ፣ ይሄ ቢቆረጥ ኧረ መሽኛ ይቆረጥ ይሉ አለ። አሁን እንዲህ ስትል ቢዘሙ ሰዎች እየ መንግስት ቤት እግዚአብሔር እንምላችሁ በጣም ይቅርታ አድርጉልኝ። ህይወታችንን ነው የምናቃጥል። የመንግስት መስሪያ ቤት ከገባን አይጠቅምም። በቃ አይጠቅምም። ስ ኖት ኢምፖርታንት። በቃ አላስፈላጊ ነው፣ አይጠቅምም፣ ጠቃሚ አይደለም። ትውልዱ መንቃት አለበት፣ ጄኔሬሽኑ መንቃት አለበት። አሁን ትምህርት ቤቶች ይህንን ነው ማስተማር አለባቸው። የደነዘዘ ትውልድ፣ ተቀጣሪነትን የሚያስብ ትውልድ ማፍራት አያስፈልግም። ከትምህርት ቤት ጀምሮ ወጣቱ ማንቃት ያስፈልጋል። የተቀጣሪነት መንፈስ ከውስጣችን የተሰበረ ይሁን። አሜን ይላል እንዴ፣ ይሰበር። የምሬን ነው ይሰበር። ለዚህ እንኳ አሜን በሉ። ይሰበር። ለመቀጠር አታስብ። መንገድ ዳር ቁጭ ብለና ማለት ነው የጀበና ቡና እንጀምር። የመንግስት ቤት ከምትቀጠር፣ አምስት፣ አራት፣ ስድስት፣ ሰባት ስኒዎችን ግዛና፣ ይሁንሽ ገንዳ፣ መንገድ ዳር ቁጭ ብለህ ቡና አፍላ። ዝም ብለህ የምሬን ነው። አትጠራጠር። ነገ ትልቅ ህንጻ ላይ የራስህ ካፌ ይኖርሃል። ይሄ ነው የመንግስት ቤት ከመቀጠር። አሁን የሚያስፈልገው ይሄ ነው። በነገራችን ላይ ቁጭ ብለህ ሊስትሮ ሆነህ ጫማህን ጠረግ መንገድ ዳር የመንግስት ሰራተኛ ከምትሆን። ያለ በለዚያ ትገባና እዛ የመንግስት መስሪያ ቤት፣ አረ፣ ጥቅማ ጥቅም ምንድን ነው? አረ፣ ደሞዝ መቼ ነው የሚጨምረው? አበል የለም እንዴ? ፊልድ የለም እንዴ? እያልክ እችን ጥቅማ ጥቅም መርፌ ማደንዘዣ ስትወጋ ትኖራለህ። ከዛ ጥሮታ ይደርሳል፣ ጥሮታ ማሰብ ትጀምራለህ፣ አርጅተህ ትወጣለህ። ይሄን ነው የምትፈልግ፣ ይህን ነው የምትፈልገው። አንዳንድ የሚያናድደው ይሄ ነው። እንንቃ። ስለ ቢዝነስ እናስብ። የራሳችንን ስራ ስለ መስራት እናስብ። የመንግስትን ቤት ማሰብ የለብንም። እንደ ኃጢያት መቆጠር አለበት። የመንግስት መስሪያ ቤት ተቀጥሮ ለመስራት ማሰብ እንደ ኃጢያት መቆጠር አለበት። በነገራችን ላይ ኃጢያት ነው፣ በቃ ኃጢያት ነው። አስራ ሁለት አመት ተምረህ ዩኒቨርሲቲ ገብተህ ከዛ ተቀጥረ አስበዋል። የቤት ክራይ መክፈል የማይችል ደሞዝ እየተከፈለ ተምረህ እንዳል ተማርክ ስትሆን፣ ወጣ ብለህ ስትመለከት ደግሞ ኮሌጅ ገብተው የማያውቁ ደፋሮቹ የራሳቸውን ቢዝነስ ከፍተው ሰራተኛ ቀጥረው ዘና ጸዳ ያለ ህይወት ሲኖሩ ደግሞ ትመለከታለህ። አንተስ ባለ ማስተርሱ እንትብሎ ማስተርስ ዲግሪ እነ ፒኤችዲ በታክሲ ሲጋፉ እንመለከታለን። ታክሲ እየተከተለ ሲሮት ታይዋለ። ፒኤችዲውን ይዞ እየተጋፋ ሊገባ ማለት ነው። በርካታ ፕሮፌሰሮችን ተመልከት፣ የተሻለ ህይወት የላቸው። ዶክተሮችን ተመልከት፣ የተሻለ ህይወት የላቸው። ጥቂቶች የነቁት ናቸው። ቢዝነስ ማየ እንዲሆኑ ዶክተሮች የራሳቸውን ስራ ይጀምራሉ። ፕሮፌሰር ተብሎ ማስተርስ ይዞ ዲግሪውን ይዞ የተማረ ተብሎ የድህነት ህይወት የሚገፋ በተለያየ የመንግስት መስሪያ ቤት ተቀጥሮ ስንቱ ነው ቤት ይቁጠረው። እነ ዶክተር ድሃ ሆነው ዶክተር እየተባለ ድሃ፣ እነ ፕሮፌሰር ሙልጭ ያለ ድሃ። አንዳንዱ ዶክተር ደግሞ ብልጥ ነው። የራሱን ቢዝነስ ያስባል፣ የራሱን ቢዝነስ ይጀምራል። መማር ማለት ይሄ ነው። በነገራችን ላይ መማር ማለት ይሄ ነው። ታዲያ መማራችን ትርጉሙ ምንድን ነው? ስለዚህ በተቻለ መጠን መንግስት ቤት ገብቼ ሰራለሁ፣ ቀጠራለሁ፣ ምናምን የምትሉትን ነገር መቼም ቢሆን ትዳር አትመሰርትም። የመንግስት ሰራተኛ ከሆን ካሁን የመንግስት ሰራተኛ ሆናለሁ፣ ቀጠራለሁ ብላ የምታስብ ከሆነ መቼም ቢሆን ትዳር አትመሰርትም። አንተን የምታገባ ሴት አትኖርም። ይሄ አሜን አያስብልም። በነገራችን ላይ አሜን አያስብልም። ይሄ እንዲህ የመንግስት ሰራተኛ ማን ነው የሚያገባው? እን የለም እኮ ስራ ምንድን ነው ትባላለህ። አሁን ትዳር ስጠይቅ ሽማግሌ የመንግስት ሰራተኛ ነው ምናምን አስወጡልኝ፣ ውጡልኝ ይባካችሁ ሽማግሌዎችን እኮ ነው እንዲ ልጁን ለመንግስት ሰራተኛ የሚድር እናት እና አባት የለም እኮ በአሁን ጊዜ ምነካ፣ የለም እኮ። ቀረ ቀረ እኮ ቤት ልትከራይ ስትሄድ የመንግስት ሰራተኛ ነህ? አይ አይቶ ትተነዋል የሚከራ የለም ይለዋል። በጣም እኮ የሚገርም ጊዜ ላይ መማር እንደዚህ አሳፋሪ የሆነበት ጊዜ ላይ ደርሰናል። ተምረህ የተማረ ተብለህ ምናምን ምናምን የመንግስት ሰራተኛ ስራውን እንዲጠላ ቤቱን እንዲጠላ ያደረጉት የመንግስት ስራ የሚባለውን ነገር፣ ምንም ቫሊው የለህም አንተ። የመንግስት ሰራተኛ ስትሆን ሚስት እንኳ አትፈልግህም አንተ። ለማግባት የት ነው የምትሰራ ትላለች። የመንግስት ሰራተኛ ነኝ ደሞዜ ምናምን፣ እንዳጨርሰው ትላለች። ለማንኛውም ለውጥ ይኖራል አንድ ቀን ብለን ተስፋ እናደርጋለን። ችንታክል ሀሳብ ካጋራናችሁ ይበቃል። ሌላ ጊዜ በሌላ ሀሳብ ደግሞ እንደዚህ ይከችላሉ። ፎሎ አድርጉ። በነገራችን ላይ ቤታችንን ፎሎ አድርጉ። አሪፍ አሪፍ ነገሮች እንደዚህ እይታዎችን፣ የተለያዩ ምልከታዎችን ወደ እናንተ እናደርሳለን። የሚከፋችሁ ካላችሁ ይክፋችሁ፣ ምንም ማድረግ አይቻልም። ሁላችንም የራሳችን የሆነ ሀሳብ አለን። የራሳችን ሀሳብ ነው ሸር የምናደርገው። የሚገዛ ይገዛዋል፣ የማይገዛ ይተወዋል ብለን እናስባለን። ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንደነዚህ ያሉ ሀሳቦችን እየተለዋወጠን እንግዲህ ወደፊትም ከእናንተ ጋር እንቀጥላል። አላማችን እያንዳንዱ ሰው የራሱን ቢዝነስ መጀመር ይችላሉ። መስራት ይቻላል፣ መለወጥ ይቻላል፣ ባለሀብት መሆን ይቻላል። የኛ ስንፍና፣ የኛ ድንቁርና ነው። በብዙ መንገድ ተሸውደናል። ስለዚህ አሁን ያለው ትውልድ፣ አሁን ያለው ጀኔሬሽን ግን መንቃት አለበት፣ መማር አለበት። በቃ ምንም ቱ ምን ለምን ቡና አይሆንም? የጀበና ቡና መጀመር፣ ቁጭ ብሎ ጫማ መጥረግ ይቻላል፣ የመንግስት ሰራተኛ ከመሆን ስለዚህ አመለካከታችንን መቀየር አሳሰባችንን መቀየር ያስፈልጋል። ያ ከሆነ ማንኛውም ሰው የራሱን ስራ መስራት ይችላል፣ ማደግ መለወጥ ይችላል የሚል እምነት አለኝ እኔ። እናንተ ምን ትላላችሁ? ሰብስክራይብ አድርጉ ቤተሰብ ሆኑ። እንደነዚህ ያሉ የተለያዩ ሀሳቦችን የምንለዋወጥበት ነው። ስለ ቢዝነስ በቢዝነስና በተለያዩ ጉዳዮች ላይ መረጃዎችን እናቀርባለን። በዚህ ሚዲያ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። አዳዲስ ነገር ሁሌም ወደ እናንተ እናቀርባለን። ስለዚህ መለወጥ ይቻላል፣ መስራት ይቻላል፣ ማደግ ይቻላል አላማችን ነው። ይህንን መልእክት ነው ዛሬ ማስተላለፍ የፈለግ ነው። ሰላም ሁሉ ከእናንተ ጋር ይሁን። ስራችሁ ያማረ የሰመረ ይሁን። እናመሰግናለን።